ዛሬ ጥቅምት 25 2018 ዓ.ም ተመረጥ ከአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ በጉባኤ መቋጫ ላይ የተሠጠ የአቋም መግለጫ። በድርጅታዊ ማዕከላዊነት የህሉና ትግላችን ዓላማ እናሳካለን። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ ከመስከረም 23 እስከ ጥቅምት 07 2018 ዓ.ም አመታዊ የስራ አስፈጻሚ ጉባኤውን እንደማድረጉ ይታወቃልም። የጀመርነው የህሉና ትግል ከያዝነውን ነባራዊ እውነት ባሻገር ብርቱ መረዳትን ክህሎትንና ልዩ ልዩ የትግል ስልተ መንገዶችን መንደፍም ጭምር አጥብቆ ይሻል። በውይይት ፖለቲካዊ አቅም ያድጋል። በውይይት የሐሳብ ልዩነቶች ይገራሉ፣ ይታረቃሉ። በውይይት ጓዳዊ መስተጋብሮች ይዳብራሉ። በውይይት አዳዲስ የአሰራር መንገዶች ይቀየሳሉ። ከምንም በላይ ደግሞ ልዩ ልዩ ስልጠናዎችን በጋራ መውሰድ አንድም መስጠት የአረዳድ ልዩነቶችን ለማጥበብ ያግዛል። በዚህም መሰረት የአማራ ፋኖ ብሔራዊ ኃይል አፋብኃ በላይ ዘለቀ ዕዝ አመራሮች ለጋራ ትግል፣ ለጋራ ዓላማና ለጋራ ግብ መምከር መሰልጠን በማስፈለጉ ይህ ታሪካዊ ጉባኤ ተዘጋጅቶ በተሳካ መንገድ ተጠናቋል። ጉባኤው ቀጠናችን ላይ የሚገኙት አስቸጋሪ ሰንሰለታማ ተራሮችንና ቁልቅሎትን በማቆራረጥ ከ20 ቀናት በላይ ጉዞን በጠላት መካከል መካከል አቆራርጠን የመከርንበት አቅጣጫዎችን ያስቀመጥንበት የጋራ መገናዘቦችን የፈጠርንበት ትልልቅ ውሳኔዎችን ያሳለፍንበት ታሪካዊ ጉባኤ ነው። የዚህ ታሪካዊ ጉባኤ መሪ ቃል በድርጅታዊ ማዕከላዊነት የህሉና ትግላችንን ዓላማ እናሳካለን የሚል ሲሆን የድርጅታዊ ማዕከላዊነት አሁን ላይ ያለውን የተበታተነ ኃይል፣ የተበታተነ ሃሳብ፣ የተበታተነ አደረጃጀትን በአማራነት እሴት አንድም በአማራነት አስተሳስብና በመታገያ ጉዳያችን አይለወጤ ነገረ ጉዳይ አማካይነት የሚከናወን ቁልፍ ሕሳቤ ነው። የሕልውና ትግላችን ዕድገቱ የአደረጃጀትና ድርጃጅትና የኃይል ግንባታ ስፉህነት፣ የጠላት ደካማና ተለዋዋጭ የአጥፊነት መንገዱ፣ የቀጠናው መልክዓ ፖለቲካዊ ተለዋዋጭ እንቅስቃሴው፣ የዓለም አቀፉ ግዙፍ ተቋማት ስርዓቱ ላይ ያላቸው አተያይን በተሟላ መንገድ ማስተካከል የሚቻለው ወጥ የሆነ ማዕከላዊነቱን የጠበቀ ተቋማዊ አንድም ድርጅታዊ አሰራር ማሳደግና ማክበር ሲቻል እንደሆነ በጽኑ እናምናለን። ድርጅታዊ ማዕከላዊነት ተቋማዊ መርህና አሰራር ከላይ ወደ ታች፣ በአንጻሩ በድርጅት ጥላ ስር የሚገኙ አሃዶች፣ ግለሰቦች ከታች ወደ ላይ የሚያከናውኗቸው የሰመሩ ተግባቦቶች እንዲፈጠሩ ጉልህ ሚና ይጫወታል። በዚህ ሂደት ውስጥ ድርጅታዊ አሰራሮች፣ ሕግና ደንቦች፣ ነባራዊ እውነት፣ ዘመን ዘለል ልቅነት፣ ዓለም አቀፍ አሰራርን ያማከለ ምክንያታዊነት፣ ለህዝብ ጥቅምና ለወል ዓላማ ስዋዕት ከፋይነት ማጠንጠኛ ቁልፍ ጉዳዮች ናቸው። ድርጅታዊ ማዕከላዊነት እኔነትን ይጠየፋል። በአንጻሩ በእኛነት፣ በአብሮነት በአንድነት በአንድ ተቋማዊ አሰራር ተገዥነት የሚጓዙት የአሰራር መሰረት ነው። እነዚህ መሰሉ አሰራር በላይ ዘለቀ ዕዝ የስራ አስፈጻሚ ጉባኤ የአባላትና መላው የእዛችን የሰራዊት አመራሮችና አባላት የሚያምሩበትን የሚያሸንፉበትን፣ ጠላትን የሚነቅሉበትን የህዝባችንን ዘለቄታዊ ህልውና የምናረጋግጥበትን በማዕከላዊ አንድ አሰራርነት፣ አንድ አመራርነት፣ አንድ ግን የጋራ ውሳኔ ሰጭነት ይህ ጋራ ጠላት ላይ ማበር መተባበርነት አንድ ተቋም መፍጠርነት በአንድነት አንድ መሆንነት ላይ ትኩረታችንን ውይይትና ስልጠናችንን ማድረግ ችለናል። በጥቅሉ የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ በጉባኤው መቋጫ ላይ የሚከተሉትን ሶስት የአቋም መግለጫዎች በማውጣት ጉባኤውን ቋጭቷል። የአብይ አህመድ አረመናዊ አገዛዝ ባለፉት ሰባት ዓመታት በመላው አገሪቱ አማራዊ ማንነት ያላቸው አካላት ላይ አንዳች ምክንያት እንደ አውሬ እያደነ በጅምላ በአሰቃቂ ሁኔታ መግደሉ፣ ከቀያቸው ማፈናቀሉ፣ ሀብት ንብረታቸውን ማውደሙ ገሃድ የወጣ ሀቅ ነው። ከምንም በላይ ደግሞ ባለፉት ሁለት ዓመታት ክልላችን ውስጥ ጦር አዝምቶ ያልፈጸመው አረመናዊ ድርጊት የለም። ህዝባችንንም በጅምላ በአየር ኃይልና በሜካናይዝድ ጦር ጨፍጭፏል። ዓለም አቀፋዊ የጦር ወንጀልም ፈጽሟል። እንዲሁም ለማህበራዊ ምጣኔ ሀብታዊና ፖለቲካዊ ቀውስ ህዝባችንን ዳርጎታል። በዚህ ስርዓታዊ አውዳሚነት ሂደት ውስጥ የፋኖ መካች ትግልና እንቅስቃሴ ባይኖር ኖሮ ግፍና መከራው በመቶዎቹ እጥፍ ሊጨምር በቻለ ነበር። ስለሆነም በመንግስትነት ጭንብል የሚነገደው ይህ ወንጀለኛ ስርዓት በ አጭር ጊዜ እንዲወገድ የአማራ ፋኖ ብሔራዊ ኃይል አፋብኃ ማዕከላዊነትን ጠብቀን የትግል መንገዳችን ስልታዊነት አድርገን ለመታገል ያለንን ጽኑ አቋም እንገልጻለን። የህሉና ትግላችንን የገጠመውን ኃይል እጥረት ሳይሆን ያለንን ሰፊ ኃይል በአንድ አስተባበሩና አቀናጅቶ ጠላት ላይ አለመተባበር እንደሆነ የታመነ ጉዳይ ነው። ባለፉት ሁለት ዓመታት ውስጥ አጠገብ ካለ ወንድም ይልቅ ሩቅ ላለ አካል ከፍተን የሰጠነው ጆሮአችን ብዙ ዋጋ አስከፍሎናል። የአንድ አማራዊ ማንነት ባለቤቶች ሆነን አንድ ጠላት ኖሮን አንድ አይነት ሞት ተደግሶልን እኛ ለምን አንድ መሆን ተሳነን? ካል ቁጭ ብለን መነጋገር አለመቻላችን ካልሆነ ሌላ ምክንያት የለንም። መለያየት ሞት ነው እንዳለ ባለቅኔው መለያየት ለተደገሰልን ስርዓታዊ የሞት ድግስ ራስን ማዘጋጀት ነው። መለያየት የህዝብን ሰቆቃ ማራዘሚያ መንገድና ጸረ ህዝብነት ነው። መለያየት ልህቅነት ሳይሆን የዘመናችን የአላዋቂነት ጥግ ነው። መለያየት በድርጅታዊ ማዕከላዊነት አለ መጓዝና ትልቁን ዓላማና ግብ መዘንጋት ነው። ስለሆነም ማሸነፊያ መንገዳችን የህዝብ እንባ ማበሻ ማሐረባችን የተደበቀም የተገለጠም የጠላት አሰራርና እቅድ ማርከሻ ፋኖ ፍኖታችን በህሉና ትግላችን ስም በህዝብ ላይ የሚቀልዱ ፍኖታችን በህሉና ትግላችን ስም በህዝብ ላይ የሚቀልዱ ባለግል ፍላጎት አጋጭ ሌባ፣ ዘራፊና ተላላኪ ባንዳዎች ማጥፊያ ወንፊታችን አንድነት ብቻ ነው። ይህንን ቅዱስ ተግባር ለማከናወን ቁጭ ብሎ እውነትን፣ እውቀትን ፍጹም መተማመንን ማዕከል አድርጎ መነጋገር መቻል እንደሆነ በጽኑ እናምናለን። ለዚህም ተግባራዊ ሥራ ደግሞ የበላይ ዘለቀ ዕዝ እስከ መጨረሻው ድረስ ተጉዞ የማሸነፊያ ቁልፍ የሆነው አንድነት እንዲመጣ ያለንን ጽኑ አቋም እንገልጻለን በአፍሪካ ብቻ ሳይሆን በመላው ዓለም ታፍራና ተከብራ የምትኖረው ታላቋን ሀገር ኢትዮጵያን ፖለቲካዊ ተደማጭነቷን፣ ታሪካዊ ልዕልናዋን በማኮሰስ በውስጥ ዓለም አቀፍ የጦር ወንጀል እየፈጸመ በቀጠናው ሀገሪቷን ወደ ጦርነት አዙሪት ውስጥ ለማስገባት እየተደረጉ ያሉ የጦርነት ነጋሪት ጉሰማ አካሄድ የስርዓቱን ፖለቲካ ዲፕሎማሲያዊ ድህነት ፍንትው አድርጎ የሚያሳይ ጉዳይ ነው። የምስራቅ አፍሪካ መልክአ ፖለቲካ በየቀኑ መልኩንና ገጽታውን እየለዋወጠ የሚገኝም በግንባር ቀደምነት በብልጽግና ተናካሽ የፖለቲካ አካሄድ እንደሆነ ለማንም የተሰወረ አይደለም። ይኸውም የምስራቅ አፍሪካ ቀጠና በርካታ የተፈጥሮ ሀብቶች አሉት። የበርካታ ፖለቲካዊ ምጣኔ ሀብታዊና ማህበራዊ መሰል የባህል፣ የቋንቋ፣ የእምነት እንዲሁም የስነ ልቦና ተጋሪነት ያለው በመሆኑ አብሮ የመልማት ስነ ምህዳራዊ ተጋሪነትና ተጠቃሚነት ያለው መሆኑን እንኳን የሚያስብበት ፖለቲካዊ መርህና ስሪት የሌለው የቀጠናው ጸረ ሰላም ኃይል መሆኑን በዓለም አደባባይ እያሳየ የሚገኝ በመሆኑ ይህንን እኩይ እብሪተኛ ቡድን እስካልተወገደ ድረስ በውስጥም በቀጠናውም ሰላም ነስፈን እንደማይችል በጽኑ እናምናለን። ስለሆነም በውስጥ የሀገሪቱ ሁሉን አቀፍ ቀውስ እንዲስተካከል፣ በውጭ ቀጠናዊ ቀውሱ እንዲስተካከል ቀውስ ጠማቂውን በተባበረ ክንድ ማስወገድ ቁልፍ ተግባራችን እንደሆነ ያለንን ጽኑ አቋም እንገልጣለን። ሁሉናችን በተባበረ ክንዳችን ከአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝ